እንዴት ነው የኔ ወንድ? እግዚአብሔር ይመስገን ሰላም ናቸው። እግዚአብሔር ይመስገን እንደሆነ ደህና ነኝ። እግዚአብሔር ይመስገን መልካም። ማማ እንዴት ናት? ተመስገን ነው። በክርስቶስ ፍቃድ እስካሁን ድረስ አለነ። መቸስ በዚህ እድሜ መቸም ሰርቶ እያበላኝና ስንት እየጠቀመኝ የቆየ እየጠወረኝ የቆየ ዛሬ እሱን ጥውር፣ እኔን ጥውር ብናን መቸም በመድሃኒዓለም ፈቃድ እስካሁን በህዝብ ላይ አለነ። ሰርቼም አልበላም ስልሳ ሰባት አመት እየሆነ ነው። ሰርቶ ለመብላት አልበቃ ሱቆ ሲያግዘኝ ቆየ። ይሄ ጋር ደረሰበት ተያይዘን እንችል አለነስተ ሆኖ ምን ነው ምን ሆነ ነው? እስኪ አንድ ላይ ነው ከ እግዚአብሔር ቸርነት መቼም ተርፌ እስከዛሬ ድረስ እናቴ ጋር አሁን ሰርቼ ነበረ የምበላው ልጅ አለኝ። ቤተሰቦችን አግዝ ነበረ በምችለው መንገድ ግን ያው ፈጣሪ ያልፈቀደልኝ ሆኖ በወጣትነቴ በልጅነቴ ይህንን ሰጠኝ። በአልጋ ላይ እርጅ ብሎ ነው መሰለኝ። አሁን ግን ያለው ነገር ችግር ግር ብዬን የነበረው በጣም ተጨናቂ ያለው በተለይ በዚህ ወራት በዚች ወራት በተለይ በጣም ሆነው ቸግሮ ወጣቶች ሁሉ የሉም እዚህ ውስጥ አሁን ያሉት ወጣቶች ራሱ የማገዝ እድላቸው እያጡ ነው ያሉት። እነሱ ራሱ አሁን እኛ ምን እናቅስ ወንድም እንዶች ከሰምተን ይመጣ ምንም ምናግስ ይህ እንደ ወድታግዙ የሚፈልገው የዕለት የዕለት እንደ የጉርሻ እንደ ቢያንስ እንኳን ከዕለት ከዕለት ወርወር የምቆይባት አስቢዛ ባገኘ ራሱ ዘን ትልቅ ደስታ ነው። እኔ መቤቴ ማርያም እናመሰግናቱ እስካሁን ድረስ ሰረቦኛ ማለት አልችልም። እግዚአብሔር የተመሰገነ በሰው እግዚአብሔር ሰውን ተመስሎ እየመጣ የእለት የለት የእለት ለት እየቋጠረ እያመጣ ቢሆን እያደረኩ ነው። አሁን የምፈልገው እኔ ሌላ የጠቀመ ነገር አልፈልግም። የእለት ከለት የወር ከወርም አስቤዛ የማገኝበት ትንሽዬ ነገር የምታግዙኝ ካለ የምችሉት ጥር እንዲታግዙ ነው የምፈልጉ። ዛሬ እንደምታውቁት እርዳታም ዲያታም የለም በምንም ነገር የሚረዳ ነገር ምሰለለ በቀበሌ የሆነ በምን ወጣቶች በጎ አድራጎቶችም እንደምታዩት በቃ ማገዝ አልቻሉም፣ በዚህ በወቅታዊ ችግር አንጻር እና አሁን ከቤት እናቴ ደካማ ናት። ያለች ሁለት እህቶች አሉኝ። እነሱ ጋር በራ- በራበካማልቅ እናንተም ታግዙ የምትችሉኝ ካለ እንደ ዕለት ጉሮሮ የምከፍትበት አስቤዛ ነገር እንድታደርጉልን ፈልገን ማማ እንዲሁ እኛ እንላካለን እና እንደ ትንሽ ነገር ለትንሽ ነገር ብታግዝዎት እናግዝዎት ብለን ነው የመጣን። አንዲት እህት ሚካኤል የምትባለታችን ስምንት ሺህ ብር አንዲት እህቴ ደግሞ ሰባት ሺ ብር አሁንም እንደዚሁ አንድ እህቴ ሰባት ሺ ብር አድርገው ሀያ አንድ ሺ ብር ወደ ሀያ ሁለት ሺ ብር አካባቢ ልክሁሉ ታል። እግዚአብሔር እነሱን ያመስግነው እስተወደው ድረስ ያኑርልኝ። መድኃኒዓለም ይጠብቅልኝ። ይህንን ጋውን ጋቅም ያሳልፎ ለወገናቸው ለዘመዳቸው ለአገር ልጃቸው ገዳፊ ያድርጋቸው። መብርሃንዬ ይህን ጊዜ ያሳልፋል። እንዲህ ብለን ነበር ብለን የምንገናኝበት ወገናቸውን የሚገድፉበት አይንሳብኝ። ይሄን ገዳፊ ያርግልኝ፣ ዋሚ ይሁን ጠያቂ ያርግልኝ። አደራው መድኃኒዓለም ይጠብቀኝ። እንዲያው የዳሊል የሚተርፈት ተስፋ ይስጥልኝ። መድኃኒዓለም እስተ ሰባት ወልዲያቸው ትክል ያርግልኝ። አሜን ይሁን ትክል ያርግልኝ። እንዲህ አላዲያ ጋር ወገናችሁን አይንካብኝ አሜን። እንዲሁም መቤቴ ማርያም ባሉበቱ ትጠብቅልኝ። አሜን። እሷ ድንግል ማርያም ክርስቲያኑም ከሆኑ ማንኛውም ሃይማኖት ተከታይ ሆኑ እኔ እንዲው ለጭንቅ ደራሽ የሆኑ ወጣቶችን በሙሉ ትጠብቅልኝ መቤቴ ማርያም። አሜን። ይህን ክፉ ቀን በሰላም ታሳልፍልኝ። አሜን። እውነት ጭንቀታቸው ይደረስላቸው እግዚአብሔር። አሜን። እኔ እንጃ ከዚህ በላይ ማለት አልችልም። እናንተንም እግዚአብሔር ይከተላችሁ። ክዳችሁን ያሳካላችሁ ወጣት ናችሁ። እኔም እንደናንተ ወጣት ነበር። እንዴ ያ መሆን ያድናችሁ ወንድሞ ወንድሞቼ ያው እኔ ትንሽ እዚህ